አጫጭር መነጋገሪያ የነበሩ ጉዳዮችን እናነሳለን። ከጉዳዮቹ ውስጥ በቅድሚያ የሚነሳው ይህ ቪዲዮ ነው። ይህ ቪዲዮ ምንድነው ካላችሁ፣ ሄኖክ ወንድሙ ፈረጃ የተሰኘ ፊልም ከዛሬ ሶስት ዓመት በፊት ከህዝብ ለህዝብ ተብሎ በህዝብ ገንዘብ የሚሰራ ትልቅ ፕሮጀክት ነው። ይሄኛው ቪዲዮ ደግሞ አዶናይ የሆነ ሰዓት ላይ ሄኖክ ወንድሙን ፎቶ አይቶ ሲኒማ ቤት ላይ በጣም እንደሚያደንቀውና ከሱ ጋር ፊልም መስራት እንደሚፈልግ ከዛም ደግሞ በወጭ ጉድ ላይም ቀርቦ መስራት እንደሚፈልግ የተናገረበት ቪዲዮ ነው። ይሄኛውንም ቪዲዮ እንመልከት። አክብሮትና ለኔ ያለው ፍቅር በጣም ይገርማል። የፈረጃ የመጨረሻ ቀረጻዬን ሰኞ ጠዋት አደርጋለሁ። እጅግ በጣም የምወደው ሲን ነው። እስኪ አዶኒስ ይስራው አይስራው የምትሉ እንመካከርበት። እወዳቸዋለሁ። ይሄኛው ቪዲዮ ደግሞ ሄኖክ ወንድሙ ይሄንን ጥሪ ከተቀበለ በኋላ ወይም ይሄንን ቪዲዮ ካየ በኋላ ህዝብን ከኔ ጋር ይህ መጨረሻ የፈረጀ መጨረሻ ሲን ይቀረኛል፣ ያችን መጨረሻዋን ሲን ማደርግበት ቀን ነገ ነው፣ ከኔ ጋር አዶኒ ይስራ አይስራ ስል የሚያሳየ ቪዲዮ ነው። ታዲያ አዶናይ ያሰበው ሁሉ እየተሳካለት ያለ ትልቅ ሰው ይመስላችሁ? እውነት የሚገርም ልጅ ነው። እስኪ እሁድ ታላቅ ሩጫን በጋርድ አድርጎ ውሎ እሁዱን ቀኑን ሙሉ የሚመጣውን ትችቱንም በጋርድ ሄደ የሚባለውንም ያን ሁሉ ወሬ ችሎ አልፎ፣ ሰኞ ጠዋት ደግሞ የፈረጃን ፊልም ቀረጻ አድረገ። ምንም ኢሞሽናል ሳይሆን በንጹህ ስሜት በንጹህ ሐሳብ ምንም ኢሞሽናል ሳይሆን መልስ መስጠት ባለበት አይነት መንገድ ሰጥቶ ህዝብን ምንም ሳይናገር አልፎ ማለት ነው። የሚገርማቸው ሰኞ ነው ዛሬ ደግሞ ሰኞ ላይ ያለው ትልቅ ሌላ ስለ አዶናይ እየተነጋገሩበት ያሉ ጉዳይ አለ። ያ ምንድን ነው ከተባለ፣ የእሁዱ በቦዲጋርድ መሄዱ ሳያንስ ሰኞ አየር ወለድ ማሰልጠኛ መከላከያ ማሰልጠኛ አየር ወለዶችን ሊያነቃቃ ተጠርቷል። ታዲያ ሲሄድ የነበረውን ይህን ቪዲዮ እዩት። ዋው አብሮት ያለው በነገራችን ላይ በጣም የሚወደው ባሪያስ የተባለ ገጣሚ ነው። መከላከያ ነው። በጣም ነው የሚወደው። የምር በጣም የሚችል ልጅ ነው አብሮት ያለው እዩት። እንደዚህ ነው የሚሆነው። ማለት ነው ውስጥ ንጹህ ሲሆን የምትሆን አይመስል። እኔ አሁን ያሰብኩ ያለሁት በሰዓቱ አዶናይ በጋርድ መሄዱ ትክክል ነው አይደለም ሳይሆን የሄደበትን መንገድ ካስረዳ በኋላ ሳይሰናከል ቀጣይ መሄዱ ነው። እና ዛሬ ደግሞ ማክሰኞን አዶናይ ምን ሲያደርግ ዋለ ብለን ስንል ዛሬ ማክሰኞ ህዳር አስራ አምስትን አዶናይ የዋለው አየር ኃይሎችን እያነቃቃና ስግጥ ፍምስ ብሎ ስግጥ ፍምስ የተባለውን ሀሳቡ ኮንሰብቱን ሰዎቹ አዙሮ የተረዱትን አስተካክሎ በተያዘው ስራ ላይ ጠንክሮ መስራትና እዛ ስራ ላይ የሙጥኝ ብሎ ወይንም ጠንክሮ የሆነ ቦታ ደርሶ ተጽዕኖ ፈጣሪ መሆን ነው የሚል ሀሳብ ነው ያስተላለፈው። የአዶኒ ጉዳይ ያው መነጋገሪያ እንደነበረ የሚታወቅ ቢሆንም የዚህ ሁለት ቀኑ ታሪክ ይሄንን ይመስላል። እሁድ በቦዲጋርድ ታላቁ ሩጫ፣ ሰኞ ደግሞ የፈረጃ ፊልም ቀረጻ፣ መክሰኞ ደግሞ የአየር ወለዶችን የክብር እንግዳ ሆኖ ቦታው ላይ በመገኘት የማነቃቃት ስራ ሰራ። አሁንም ውድ ቤተሰቦች አንድ ደግሞ የሚገርም ነገር ልነግራችሁ ነው። ይህ ስለ አዶናይ ሳይሆን፣ ራዝሚን ሪል ስቴትን ካወቃችሁ ራዝሚን ሪል ስቴት ሚገርም እድል ለወጣቱ ይዞ መጥቷል። ይህ በቲክቶክ ላይ ሲዘዋወሩ የነበሩ ዜናዎች ወይም ሀሳቦቹ ካልደረሷቸው ወደ እናንተ ለማድረስ ካሰብኩት ሀሳብ አንጻር ማመጣው ነው። ይህም ሀሳብ ምንድን ነው? እስኪ ቪዲዮቸውን ነበረው ረምዚን ጊቪንግ ባክ ቱ ኮሚኒቲ የሚለው ምንድን ነው የሚለውን ትንሽ ላስረዳችሁና በዛው እንድትሳተፉ ለማድረግ ነው። ረምዚን ጊቪንግ ባክ ቱ ኮሚኒቲ ፕላናችን ወጣት ባለሀብቶችን መፍጠር ነው ማለት ነው። ያ ብዙ የኢንቨስትመንት ሀሳቦች ወደ እኛ ይቀርባሉ። እሱን ስትራክቸር ለማስያዝ ቁጭ ብለን ከተነጋገርን በኋላ ራዝምን ሪል ስቴት መስራች የሆኑ ስናገሩ እንደሰማችሁት ከሆነ ትንንሽ ቢዝነስ አይዲያ ኖሯቸው ብር የሌላችሁ ማለት ፈልጎ ነው። እስከ ሁለት ሚሊዮን ብር በጀት የሚፈልግ የቢዝነስ አይዲያ ካላችሁ ፕሮጀክት አቅርቡና አብረን እንሰራለን እያሉ ነው። በመጨረሻም ደግሞ በጣም የሚደንቅና ለየት ያለ የቲክቶኩ መነጋገሪያ ነገሩ ምንድን ነው ካለን፣ የአፋር ኤርታሌ በትልቁ ፍንዳታ እንደተከሰተበት ይታወቃል። ይህም ደግሞ በሰዓቱ በፍንዳታው ሰዓት ኤርትራን ጨምሮ፣ ጅቡትን ጨምሮ፣ ደሴን ጨምሮ ድምፅ ይሰማበት የነበረ ቢሆንም ዛሬ ግን እስከ የመን ምልክት እያሳየ እንደነበረና ተመራማሪዎችም እንደተናገሩት ከሆነ ይህ ከውስጥ እየወጣ ያለው አቧራ መሳይ ጭስ ወይንም ኬሚካሉ ሰዎች ላይ የመተንፈስ እክል ወይንም ጉዳት ሊያመጣ የሚችል ከባድ ኬሚካል በውስጡ እንደያዘ ተናግሯል። ይህም ብቻ ሳይሆን ይህኛው ፍንዳታ ከ10 ሺህ ዓመት በ አፍሪካ ደረጃ የመጀመሪያ ትልቁ ፍንዳታ ተብሏል። አካባቢው ላይ ያሉ ረኞች እና እዛው አካባቢ የነበሩ ሰዎች ሲጠየቁ እንደመለሱት ከሆነ ይህንን ፍንዳታ ወይም ይህንን ጭስ ከዛ ቀደም ብሎ ለሳምንታት ወይም ለሶስት ለአራት ቀና ያህል ደካማ ወይም ትንሽዬ ጭስ እየመጨስ አዝማሚያ አሳይቶ እንደነበረ እና ይህ ተራራ ኤል ተራራ የሚባል ሲሆን ነገር ግን ከዚህ በፊት የእሳተ ገሞራ ፍንዳታ ደርሶበት የማያውቅ አዲስ ቦታ እንደሆነ ተናግሯል። ስለዚህ የነበረው አዲስ ነገር እኔ ጋር ይሄንን ይመስላል። እስኪ ሀሳቡ ወይንም ያላያችሁት ወይንም ያልገመታችሁት ያልተመለከታችሁ፣ በቲክቶክም ሆነ በምንም ያላያችሁትን ነገር ከሆነ የተመለከታችሁት ይህንን ቤት ሰብስክራይብ አድርጉና በቲክቶክም ሆነ በሌላ ሶሻል ሚዲያ ሲዘዋወሩ የሚውሉ መልክቶችን ሰዎች ሳይቀድሟቸው እኔ እየቀደምኩ ለእናንተ አመጣለሁ። እናንተ ቲክቶክ ኢንስታግራም፣ ፌስቡክ እያላችሁ ወዲያ ወዲህ የምትሉበት ምንም ጊዜ ባይኖራችሁ እንኳን አንድ ጊዜ ብቻ ጃሾን ጠቅ በማድረግ ሙሉ መረጃ ልስጣችሁ እያልኩኝ ነው። ስለዚህ ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ አርጋችሁ ከተከታተላችሁ በተለያዩ ሶሻል ሚዲያ የሚዘዋወሩ አዲስና ሳሞንኛ የሆኑ ነገሮችን አስተካክዬ አጠር አድርጌ ጊዜ ቆጥቤ ለእናንተ ያደርሳሉ። አንድን ነገር ቀኑ ሙሉ መከታተል ወይንም ቀኑ ሙሉ እዛ ነገር ላይ መዋል ግዴታ ላይሆንባችሁ ይችላሉ። ታዲያ ይህ ሀሳብ ከተመቻችሁና እንደዚህ አይነት መረጃ እንዲደርሳችሁ አደረጋችሁና ቤተሰብ ካልነበራችሁ ቪዲዮን ካያችሁ በኋላ ሰብስክራይብ አልኩ፣ ላይክም አርጉ፣ ኮመንት ላይ ደግሞ የምትፈልጉትን ነገር እና ያላችሁን ሀሳብ ብትጽፉልኝ ቀጥ ብሎ ይደርሰኛል። ይህ ጃሾ ሚዲያ ነው እኔ ደግሞ እዩ ይባላሉ። ከመጨረስ በፊት ቪዲዮ መግቢያ ላይ የነበሩ ሀሳቦችን አጠራጠርባሉ መልክ ላስቀምጥላችሁ ፈልጋለሁ። አዶናይ ከሰኞ እስከ ማክሰኞ የነበረው የሚገርሙ ቆይታዎች፣ እሱም እሁድ ታላቅ ሩጫን በጋርድ ሰኞን ደግሞ ፈረጃ ቀረጻና ማክሰኞ አየል ወለዱን ሲያነቃቃና ሀሳብ ሲሰጥ መዋሉን። ሁለተኛው ደግሞ ራዝሚን ሪል ስቴት ሁለት ሚሊዮን ብር የሚፈጅ የቢዝነስ ሀሳብ ያላችሁ ሰዎች ለኔ ጠቁሙኝና እኔ አብሬያችሁ ልስራ ማለት። ሶስተኛው ደግሞ መነጋገሪያ የሆነው የእርታ አለ ጉዳይ ሲሆን፣ እሱም ፍንዳታው ከፍ ማለቱ ከኛ አልፎ የመን መታየቱ የጭሱ ብክለት ወይም ኬሚካል መሆኑና ኬሚካል መኖሩና በአፍሪካ በአስር ሺህ ዓመታት የመጀመሪያ ትልቁ ፍንዳታ ሆኖ መመዝገቡ ይመስላሉ። እወዳችኋለሁ።